ተንኮለኛዋ ባዩሽ ተንኮሏ እንደቀጠለና ተንከሲስነቷ እንደቀጠለ ነው። ተንኮለኛዋ ባዩሽ ውጤቱን ሰረቀችው፤ ውጤቱን የሰረቀችው በገንዘብ ተደራድራ ከዶክተሩ ጋር በገንዘብ ተደራድራ ነው። ተንከሲሷ ባዩሽ ውድና የተከበራችሁ ውድ የሀገሬ ልጆች በያላችሁበት የዓለም ዳርቻ ሰላም ሁኑልኝ። ውድ እህት ወንድሞቼ፣ ለዝ ቻናል አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ሀገራችንን ሰላም ያድርግልን። ሀገራችን ሰላም ትሆን። በያላችሁበት ሰላማችሁ ብዝት ይበል። ታምረኛዋ ባዩሽ ተንኮሏ እንደቀጠለ ነው። ባዩሽ ተንኮሏና ኃይለኝነቷ እንደቀጠለ ነው። ውጤቱን ሰርቀዋለች፣ በብር የተደራደረች አስቀይረዋለች። ለምን እንዳስቀየረችው ለምን እንደፈለገችው ባናቅም ባዩሽ ተንኮለኛዋ ባዩሽ ውጤቱን እንዴት እንዳስቀየረችው፣ ከዶክተሩ ጋር በገንዘብ ተደራደረች። እናም ደግሞ ከዚህ በፊት የሀናን ታሪክ በደንብ የሚያውቀው ዶክተር ከዚህ በፊት የመረመራቸው የሀናን ታሪክ በደንብ ያውቅ ነበር። ከዛ ባዩሺ ሰርቃ ወረቀቱን በብር ተደራድራ አስቀይረዋለች እና ሁለተኛው ዶክተር የሀናን ሁሉን ነገር የሚያውቀው ዶክተር አያ የሚያውቀው ዶክተር ነበር፣ ሁለተኛው ዶክተር ማለት ነው። እና ያ ዶክተር ምን አለ? እኔ ሀናን በደንብ አውቃታለሁ ይላታል። ከዛ ወይዘሮ ባዩሽ ኃይለኛና ተንኮለኛ እንደሆነች የራሷን ነገር ብቻ ለማሳካት በውሸትና በተለያየ ነገር ተንኮሏን ለማሳካት እየጣረች ነው ማለት ነው። አሁን የሀኒቾ ዙሮ ዙሮ እንደሚሳካላት አንጠራጠርም። ሀኒቾ ምስኪንና በጣም ታጋዥ ልጅ ናት። እና ሀኒቾ ድል ለሀኒቾ እያል እንቀጥላለን ማለት ነው። የውጤቱን የምርመራውን ውጤት ቀይራ ሰርቃን የቀየረችው ከቀየረች በኋላ በገንዘብ ተደራድራ እርግብ የእነሱ ቤት ልጅ ባለ እንድትሆን ሀናን ልጃቸው እንዳልሆነች ለማድረግ በብር ተደራድራ ከዶክተሩ ጋር ውጤቱን እንትን ለማለት ነው ማለት ነው። እዚህ ጋ የሚያሳየው ድራማው የሚያሳየው የራሳችንን ፍላጎት በገንዘብ እና በጉልበት በገንዘብና በጉልበት ለማዋል መጣራችን ያሳያል ማለት ነው እና ባዩሽ በገንዘቧና በልኳ ተደራድራ የልጅቷን ውጤት ለመቀየር ያልጣራችው ነገር የለም። ሀኒቾ በአባቷ በምንም ምክንያት እንደማትደራደር አስረዳቸው። ሀኒቾን ምን ገጠማት? ሀኒቾ ምርመራ ውጤቷ ወይዘሮ ባዩሽ ያው ተንከሲስነቷና ተንኮለኛነቷ እንደቀጠለ ነው። ወይዘሮ ባዩሽ የሃንቾን ውጤት ሰርቃ ለማስቀየር እየተደራደረች ነው። በብር እየተደራደረች ነው። ባዩሽ ሰርቃ ወረቀቱን ከዶክተሩ ጋር እየተደራደረች ነው። ሁለተኛው ዶክተር የሀንቾን ሁኔታ ያውቅ ነበር ማለት ነው። እኔ ሀንቾን ከዚህ ቀደም አውቃት ነበር አላት። እና ትክክለኛ ስማችሁን እንድትነግሩኝ እፈልጋለሁ አላቸው፣ ለምርመራ በሄዱበት ማለት ነው። ከዛ ትክክለኛ በአሁኑ ሰዓት መጠሪያችሁን ነው የምፈልገው ሲላት፣ እኔ እርግብ እባላለሁ አላት። እና ከዛ ሀናም ያው ሀና እንደሆነች ነገረችው። እርግቢቱም እኔ ሀናን በደንብ ነው ማውቃት፣ አባቷ ታመው እዚህ እየታከሙ ነው ይላታል። ከዛ እኔ ነኝ የእሳቸውን የምከታተላቸው እኔ ነኝ፣ በዛ አውቃታለሁ አላት ማለት ነው። እርግብ በዚህ አጋጣሚ በጣም ደነገጠች። እና ሐና እንዴት ይህንን ልታቂ ደር ቻልሽ? አላት። የዲኤንኤ ምርመራ ሲባል በደም በመውሰድ ብቻ የሚመስለው ሰው አለ። ሐንች ደግሞ እኔ ሕክምና ተምሬያለሁ ለትንሽ ጊዜም ቢሆን ሕክምና ሰርቻለሁ ትለዋለች። ተንከሲሷ ባዩሽ ያው ስራዋ ነውና ሰርቃ ውጤቱን ሰርቃ በገንዘብ እየተደራደረች በገንዘብ እየተደራደረች በገንዘብ ተደራድራ በገንዘብ ተደራድራ ለማ ሃንቾ ውጤቱን ሰጥተው ከጨረሱ በኋላ ወጡ። ያው ዶክተሩ ትንሽ ወደ ውጭ ጠብቁ፣ ውጤት እስከሚመጣ ድረስ አላቸውና ወጡ ማለት ነው። ከዛ ሲወጡ ሀኒቾ አባቷን እንዲተው አባቷን ለመተዋወቅ ፈለገና ጋሼ ትንሽ ወደ በር ትቆይ አላት፣ እርግቧን ማለት ነው። ይህን ያክል ነው እንዴ የምታወሩት ምስጢር? ብላ ላሻ አለች። እርግቧ ከዛ ሀኒዬ ሲጠይቃት እኔ አባትሽን መተዋወቅ ማየት እፈልጋለሁ አላት። አይ አለች አባዬን ማየትም መተዋወቅም አይቻልም አለ። ለምን አላት? ምን ችግር አለው ለምን ሲላት፣ አይ አይቻልም። አባዬ በአሁኑ ሰዓት እኔ ቤተሰብ አገኘቼ ምርመራ ለማድረግ እንድሄድ አያውቅም። ስለዚህ ምንም ነገር እንዳያውቅ አልፈልግም። አባዬ በአሁኑ ሰዓት ሕመም ላይ ነው። እኔ የምፈልገው ትክክለኛውን ነገር ማወቅ ነው እንጂ አባዬ ምንም አጉድሎብኝ አይደለም። ሰራተኛ ሁኔ መኖሬንም አያውቅም ብላ ሀኒቾ በኩራትና ደስ በሚል ነገር ገለጸችው ማለት ነው። በጣም ደስ ይላል። አስራ ስድስት ዓመት ሙሉ ምንም ሳይጎለኝ ያሳደጉኝ አባቴ ምንም እንዲከፋቸው አልፈልግም፣ ምንም እንዲከፋው አልፈልግም ስትል ተናገረች ማለት ነው። ሀኒቾ ኮራ ነብሽ። ሀኒቾ እንደምታሸንፊ ባለሙሉ ተስፋንን ማለት ነው። በዚሁ አጋጣሚ ድራማዊ የሚያስተምረው መውለድ ብቻ ሳይሆን ማሳደግ ራሱ በፍቅር ማሳደግ በጣም ትልቅ አስተዋጽኦ እንዳለው እዚህ ጋር እንረዳለን ማለት ነው። እሷ ሀቁን ነው እንጂ ማወቅ የፈለገችው አባቷን ትታ ለመሄድ አይደለም። አባቷን በጣም እንደምትወደው በግልጽ ነው የተናገረችው ማለት ነው። እና አባቷን ትታ ለደቂቃ መሄድም ምንም ነገር እንዳያቁባት አትፈልግም። ስለዚህ ብላ ዞር ብላ ጥላቸው ሄደች ማለት ነው። ከዛ ወይዘሮ ባዩሽ እንዴት ምግብ ሳትሰራልህ ትሄዳለች? ብላ ጢጥ አለች፣ ዘለለች፣ ተቆጣች። ቆይ ይሄ ምርመራ ብቻ ብላ ፎከረች ማለት ነው። ወይዘሮ ባዩሽ ምግብ እንኳ ሰርታ እንዳትበላ እሷ ከምርመራ እስከምትመጣ ድረስ ማለት ነው ለልዩ አልከውን እንኳ እኳ አላነጠፈችውም ስትል ብዙ ወረድ ወጣ ብላ ተናገረች ማለት ነው። ስለዚህ ሀኒቾ በጣም ደስ የሚልና የሚያምር ፈገግታ እንዳላት ፊቷ ላይ ይነበባል ማለት ነው። ሀኒቾ እንደምታሸንፍ ባለሙሉ ተስፋ ነን። ወይዘሮ ባዩሽ ደግሞ ባዮሽ ደግሞ ተንከሲስ እና ተንኮሏ እንደቀጠለ ይቀጥላል ማለት ነው። እና ሁሉም ለሀንዬ ነው እያገዘ ያለው። ስለዚህ ሀና በጣም የምትወዳቸው እና የምታፈቅራቸው አባቷን መንከባከብ ነው የምትፈልገው ማለት ነው። በግልጽ ያሳያል ድራማው ማለት ነው። ውድ ቤተሰቦች ሀኒቾ በጣም ልዩና ድንቅ ልጅ ናት። ሀና በጣም ምርጥ ልጅ ናት ማለት ነው። ውድ ቤተሰቦቼ የዛሬው ቪዲዮአችን በዚሁ ያበቃል። ባይ ባይ።